የቆዳ መሸብሸብን እንዲሁም ደግሞ ፊታችሁ እንዲቀላና በጣም ያማረ ቆዳ እንዲሆንላችሁ ያደርግላችኋል። የመሸብሸብን አቅም እንዲሁም ፊታችሁ ላይ ጥቋቁር ካለ እንዲሁም ደግሞ ፊታችሁን በጣም ውብ አድርጎ በጣም ነው የሚያሳምርላችሁ በትንሽ ነገር በቤታችሁ አዘጋጅታችሁ መጠቀም የምትችሉት በጣም ምርጥ የሆነ ክሬም ነው። አሰራሩን የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለእግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ ልኝ እናንተ። ዛሬ ደግሞ ይዤላችሁ የመጣሁትኝ ከቤት የሚሰራ የፊት ማጥያ እንዲሁም ደግሞ ፊታችሁ ብዙ ጊዜ ከሰላሳ በላይ እድሜያችን ሲሆን ብዙ የመሸብሸብ የቆዳ መሸብሸብ የሚከላከል እንዲሁም ደግሞ ፊታችሁ ውጥር ያለና ቀይ ምንም ጥቋቁር የሌለበት በፀሐይ ለጠቆረ በጣም አሪፍ ክሬም ነው። ይዤላችሁ የመጣሁትን እየተቀበቡ የማሳያችሁ ነው የሚሆነው። በጣም አሪፍ ነው። ይሄንን ክሬም ስሰሩት ቢያንስ ለሶስት ቀን ከዛም በላይ ባሰሩት አሪፍ ነው። ምክንያቱም ብዙ የመቆየት እንትን ስለማይኖረው ማለት ነው። ወደ አሰራሩ እዣችሁ ሴድ እንግዲህ፣ እዚህ ጋር ካሮትና ግማሽ ድንች ነው የምጠቀመውኝ እኔ ለሁለት ጊዜ የሚሆነኝ ምሰራ ማለት ነው። እናንተ በብዛት ባሰሩት አሪፍ ነው ይበልጥ። እንዲሁም ለአንዴ ጊዜ ብቻ በሰሩት አሪፍ ነው፣ ከሁለት ጊዜ ያላለፈ ወይም ደግሞ ሶስት ጊዜ የሚሆናችሁ ወይ ለሳምንት የሚሆን እንዲሁም ፍሪጅ ያስቀምጣችሁ መጠቀም የሚችሉ መስራት ያለባችሁ ፊታችሁ በጣም እንትን ስለሆነ ማቆየት የለባችሁኝም ማለት ነው ግዴ እዚ ጋር ድንቹንም ካሮቱንም ከላጥኩኝ በኋላ ንጹህ ነገር ስለሚያስፈልግ ለፊታችንም ልክ እንደምንበላው ሁላ አጥቤው የምፈቀፍቀው ይሆናል ማለት ነው። ውሃውን ነው የምወስደው፣ ውሃውን ብቻ ስለሆነ የካሮቱንም የድንቹንም ማለት ነው። እዚጋ እንግዲህ ስትፈቀፍቁት መፍጨት ትችላላችሁ። ግን መፍጫ ካላችሁ ውሃ ሳትጨምሩ ብቻውን የሚፈጭላችሁን ማሽን ካለ መፍጨት ትችላላችሁ። ካሮት እንግዲህ ለፊታችሁ በተለያዩ ክሬሞች፣ በሳሙናዎች በጣም ውድ ክሬሞች ናቸው የሚሸጡ ማለት ነው። ፊትን ለማቅያ እንዲሁም ደግሞ የፊታችሁን እንዳይሸበሸብ እና ያማረ ብዙ ጊዜ እድሜያችን ከ ሀያ አምስት በላይ ሲሆን ፊታችን የመጨማደድ እንዲሁም ደግሞ ልክ የልጅነት ፊታችን ያው እየጠፋ እንግዲህ እንደ መጨማደድ የማለት እንትን አለውና እሱን በጣም አድርጎ ነው የሚከላከልላቸው። እኔ ሁሌ በቤት ሰርቼ የምጠቀመው ምርጥ የሆነ ክሬም ነው። እንግዲህ እዚህ ጋር የካሮቱን ውሃ በዚህ መልኩ በጨርቅም ሆነ በሆን ፊት በዚህ መልኩ ውሃውን ትወስዳላችሁ ማለት ነው። በመቀጠል ድንቼንም ልክ በካሮት በፈቀፈኩበት፣ ምክንያቱም በዚህ መፈቅፈቂያ ስፈቀፍቀው ውሃው በደንብ አድርጎ ስለሚወጣ በትናንሹ ስፈከፍጉት ይበልጥ ውሃው እንዲወጣ ያደርግላቸዋል። የካሮትም ሆነ የድንቹ ጁስ ማለት ነው። እንግዲህ ይህን ይመስላል። እናንተ ካሮት ከሌላችሁ በኪያር ራሱ በኪያር ውሃ መስራት ትችላላችሁ ማለት ነው። በጣም ምርጥ ነው። እንግዲህ እንደዚህ ካሮቱን ጃምቄ ጁሱን ኮሰርኩ በኋላ አሁንም በመቀጠል በዚህ መልኩ ድንቹንም ጁሱን ሞስድ የሆነ የሚሆነው ነው። በደንብ ስጫንጎት ውሃ የራሱ የሆነ ይወጣዋል። ውሃ ምንም አጨምሩበትም። ራሱ እሳት ላይ ስታደርጉት ወፍሮ የራሱ ክሬም ይሆናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በጣም ነው የምትወዱት። ፊታችሁን ምንም ነገር እንት ሳትሉ እንደዚህ በተፈጥሮ መንገድ ብትጠቀሙት ትጠቀሙበታላችሁ እንጂ አትጎዱበትም ማለት ነው። ብዙ ጊዜ ከውጭ የሚገዙ ክሬሞች ለተወሰነ ጊዜ ፊታችሁን ሊያሳምሩ ይችላሉ። ያንን ክሬም ደግሞ ደግማችሁ መጠቀም በማችሉበት ሰዓት ፊታችሁን በጣም ያደርቀዋል። እንዲሁም ደግሞ ፊታችሁ ላይ የተለያዩ ቡግሮች፣ የተለያዩ እንትኖች ናቸው የሚወጡ ማለት ነው። እዚህ ጋር እንግዲህ በኋላ ያደርጌ ድስት ላይ አድርጌ እንግዲህ ከስር እየፈላ በዚህ መልኩ እንደምታዩት ክሬም ሆኖልኛል። ያው ትንሽዬ ስለሆነች በድስት አድርጌ እንትን ካልኩት በጣም እንትን ይላል ድስቱ ላይ ምናምን የሚጠባበቀው አይወጣውም እንደዚህ አድርጋችሁ ውሃ ላይ በዚህ መልኩ ስሩት ማለት ነው። በዚህ መልኩ እንግዲህ ይህን የመሰለ ክሬም ወጥቶልኛል። አሁን ሲቀዘቅስልኝ በቃም አድርገው ነው የሚሆነው ማለት ነው። እስከሚቀዘቅስ ጠብቁት። ካልቀዘቀዘ ግን ውሃ ምናምን ስለሚያወጣ የሆነ እንትን አይለውም። ይህን እንግዲህ እናንተ ቫይታሚን ኤ ካላችሁ እንዲሁም ደግሞ ፊታችሁ ደረቃማ ከሆነ ኦይል ላክ መጠቀም ትችላላችሁ። እኔ ግን ምንም አይነት ክሬም ወይም ደግሞ ኦይል ላክ አልጨመርኩኝም። ወይም ደግሞ ሬት ራሱ ፍሬሹ ካላችሁ መጠቀም ትችላላችሁ። እኔ ይሄን ብቻ ነው የምጠቀመው። እንደምታዩት በጣም ነው የሚያምረው። በዚህ መልኩ እንግዲህ ሰርታችሁ ተጠቀሙ ነው የምለው ውድ ቤተሰቦቼ። በጣም አሪፍና የምትወዱት ምርጥ የሆነ ክሬም ነው ከተፈጥሮ የተሰራ ምንም ኬሚካል የሌለበትና ለፊታችሁም ተስማሚ የሆነ ፊታችሁ፣ እንደዚህ አድርጋችሁ በሳምንት ሶስት ጊዜ መጠቀም ትችላላችሁ። ምንም የሚያመጣው ጉዳት የለውም። ከጥቅሙ ጥቅሙ ነው እንጂ ያለ ጉዳት የለውም ማለት ነው። ማንኛውም ሰው መጠቀም ትችላላችሁ። ፊታችሁን፣ እጃችሁን፣ አንገታችሁን መጠቀም ትችላላችሁ። እንግዲህ ፊታችሁን ፍክት አድርጎ አበባ ነው የሚያስመስለላችሁ እና በጣም ነው የሚያምረው። እንግዲህ እኔ በጣም ነው የወደድኩት። ይሄ ቪዲዮ ስሰራ የመጀመሪያ አይደለም ከዚህ በፊትም ሰርቻ ሳይቻችዋ አለው። ይህንን ክሬም በጣም ነው የምወደው በፍቅር ነው የምጠቀመው። ና እንደዚ አድርጋችሁ ሰርታችሁ ተጠቀሙ። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁን ቆዩ። ላለሁት ቤተሰቦች ታራ ምንም አይነት እንትን አንጠቀምም። ማቆያ እንዲቆይ ወይም እንዳይበላሽ ኬሚካል ስለማንጠቀም ቶሎ ቶሎ ለአንድ የብቻ ራሱ ብሰሩት ይበልጥ ይመረጣል። ግን ደግሞ ቀዝቃዛ ቦታ አድርጋችሁ ለሶስት ጊዜ ከዛ በላይ ባትጠቀሙት አሪፍ ነው። ለፊታችሁ ፍሬሽ ፍሬሽ ነገር ስለሚያስፈልገው ማለት ነው። አሁን እኔ ይሄንን ፊቴን ንጹህ ነው፣ በሳሙና ታጥቤው ንጹህ ነው ከዚህ በፊት የሰራሁት የቡና ሳሙና ነበረኝ በሱ ተጥቤ ፊቴ ንጹህ ነው። እንደዚህ ያለ ነገር ለፊታችሁ ስሰሩ በደንብ አድርጎ የፊታችሁ ቆዳ ክፍት እንዲሆን ንጹህ እንዲሆንና የምትቀቡትን ነገር ወደ ውስጥ ገብቶ ለፊታችሁ እንዲጠቅማችሁ ፊታችሁን ንጹህ አድርጋችሁ መጠቀም አለባችሁ። ምክንያቱም ቆሻሻ ላይ የምትጠቀሙ ከሆነ የፊታችን ትናንሽ የቆዳዎች ስለሚዘጉ የምንቀባው ነገር ምንም አይነት ጥቅም አናገኝም ማለት ነው ስለዛ ፊቴ ፊቴኔ ንጹህ ነው። ስለዚህ ንጹህ የሆነው ፊቴ ላይ እንግዲህ እየሰራሁትኝ ማስክ ወይም የፊት ክሬም እቀባለሁ ማለት ነው። ይሄንን ይሄንን ክሬም አድርጋ ፊታችሁ ላይ ሲደርቅ በጣም ልጥጥ እያለ ነው የሞቱ ቆዳዎችን እንዲሁም ደግሞ ጸጉር ራሱ የፊታችሁን ጸጉር ነው የሚያስወግድላችሁ። እንዲደርቅላችሁ ጊዜ ከሰጣችሁት፣ እንዲደርቅ ካልፈልጋችሁ ደግሞ ቢያንስ ከ20 ደቂቃ በኋላ ማስለቀቅ ትችላላችሁ ማለት ነው። ንጹህ በውሃ ብቻ የምትታጠቡት ማለት ነው። አሁን እኔ ይሄንን እንዲደርቅልኝ የምንፈልገው ማለት ነው። ፊታችሁ እንደዚህ አርጋችሁ በደንብ አርጋችሁ ሙሉ ፊታችሁ አዳርሱት። ይሄ በእጃችሁ ያለመጠቀሙ መጠቀሙ ደግሞ ለምሳሌ የምትተርፈዋ ለብዙ ጊዜ እንድትሆን ያግዛችኋል ማለት ነው እንዳይበላሽ በእጃቸው አትጠቀሙ። አሁን ይህን እንደዚህ አድርጌ በቃ ሙሉ ፊት በደንብ አድርጌ ቀባዋለሁ። እንዳይደርቅ ማድረግ ካልፈለጋችሁ ግን በሀያ ደቂቃ ምናምን ትንሽ መጠጥ ሲል መታጠብ ትችላላችሁ ማለት ነው። እንግዲህ አንገቴንም አንገታችሁ፣ ብዙ ጊዜ ፊታችሁን ብቻ የምትቀቡ ከሆነ ፊትና አንገታችሁ እኩል እንዲሆንላችሁ ተቀቡት ማለት ነው። ይሄን ይመስላል እንግዲህ ከሰላሳ ደቂቃ በኋላ ደግሞ አብረን የምንገናኝ ሆነ፣ አብራችሁን ቆዩ። ከደረቀልኝ በኋላ ማለት ነው ከሰላሳ ከአርባ ደቂቃ በኋላ ነው የተመለስኩት። እንደምታዩ ማብራት ራሱ አስችሉ ማለት ነው። የሚገርማችሁ ነገር እኔ ብዙ ጊዜ ለፊቴ ክሬሞች ስጠቀማቸው አድርቄ ነው የምጠቀመው። አድርቄ በምጠቀም ሰዓት የሆነ ሳነሳው ፊቴ ላይ ትናንሽዬ ጸጉሮች አሉ። እንዲሁም ደግሞ ጥቋቁር ራሱ የፊቴን ቆዳ የዘጉት ራሱ ከንትኑ ጋር ነው ብድግ የሚያደርግልኝና በጣም ነው። እንደዚህ ክሬሞች ስሰራ ማድረቅ ወዳለሁኝ። ይበልጥ እንደውም እኔ ራሱ አሁን ውጪ ሊወጣ ስለነበረ ለማስለቀቅ እንትን ብዬ ሙሉ በሙሉ ሁሉም አልደረቀም የተወሰነ ቦታ ትንሽ እርጥበት አለው ይሁን ግማሹን ይደረቀና፣ ይሄ ራሱ ለካሜራው አይታይም፣ ግን በጣም ትናንሽ የጥቋቁሮችና ያወጣልኝ እና እንደዚህ አድርጋችሁት ስትለጥጡት ማለት ነው። በዚህ መልኩ የሞቶ ቆዳዎችን ያስወግድላችኋል በጣም በጣም አሪፍ ነው። ፊታችሁን ደግሞ እንዴት እንደሚያሳምረው ማለት ነው እና ድንቦሽ ቦሽ ነው የሚያደርግላችሁ እንደዚህ አርጋችሁ ሰርታችሁ ተጠቀሙ ላለው ውድ ቤተሰቦቼ ማለት ነው። አድርቀው ስለነበር መውራት ራሱ አልቻልኩም። ፊቴ ይሻለው አሁን የምቀባው የሰራሁት ክሬም አለ እሱን ነው የምቀባ ማለት ነው። እንደምታዩት ፊቴም አንገቴም እኩል ነው ማለት ነው። ምንም እንትን የለው። ይሄ ክሬም በጣም በጣም አሪፍ ነው። በቤታችሁ ሰርታችሁ መጠቀም የምችሉት ነው። አሰራሩ በቀጣይ የማሳያችሁ ነው የሚሆነው። በጣም በጣም አሪፍ ነው። እኔ በጣም ነው ወድጄ ይሄንን ክሬም የምጠቀመው እና እናንተ የምትጠቀሙበት በጣም አሪፍ ነው። ሁለት ነበር የሰራሁት አንደኛው አልቃ አንደኛው እንትን ብያለሁኝ፣ እጠቅም ያለሁኝ በጣም አሪፍ ነው። እንደምታዩት ፊቴ ይሄንን አሁን ማታ ነው እየተጠቀሙት ያለሁትኝ። ዛሬ በጣም ብዙ ስራ ነበር የሰራሁትና ፊቴ እንደመጥቆር ምናምን ብሎ ነበር። አሁን ፊቴ ፍክትን ያለ እርግጥ ማታ ስለሆነ ያ ብዙም አይለይም እና በቀን ብታይ ስጣውን እንትሚት እንደ ዲንቡሽ ቡሽ እንዴት እንዳለ ማለት ነው። ጉንጬና እንደዚህ አድርጋችሁት ይሆነ እዚህ ጋር የመሸብሸብ ይሆነ እንትኑን ነው የሚያጠፋላችሁና በጣም አሪፍ ነው። በዛ ላይ ደግሞ ፀጉሩን ራሱን የሚያነሳው እንደዚህ አድርጋችሁ ክሬሙን ስትጠቀሙትና እነዚህ በዚህ መልኩ ተላቸው የመጣሁት ቪዲዮ ይህን ይመስላል። በሌላ እስከምንገናኝ እችላ ያገናኘን። ጥያቄ ካላችሁ ደግሞ በኮሜንት አሳውቁኝ። የምችለው ከሆነ እሰራላችኋለሁኝ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ሁላችሁንም በጣም የማመሰግን ነው። በሌላ ቪዲዮ እስከምንገናኝ እችላ ያገናኘን ያልኩኝ፣ በዚሁ ይሰናበታችኋለሁ። ቻው ቻው።